ሰላም አንቴና ስጥልን። የክንፋን መረጃ ቤተሰቦቻችን፣ የተመረጡና ወቅታዊ ዜናዎችን ይዘንላችሁ ቀርበናል። አብራችሁ ቆዩ። በቅድሚያም አርዕስተ ዜና። በአፋር ክልል የሚንቀሳቀሰው የቀይ ባህር አፋር ዲሞክራሲ ድርጅት ከቅዳሜ ለት ጀምሮ ከኤርትራ ጋር ውጊያ እየገጠመ መሆኑን ተናገረ። ለጀኔራሎችና አመራሮች መሬት መሰጠቱን የሚገልጽ ደብዳቤ ሾልኮ መውጣቱን ተከትሎ የትግራይ ጊዜያዊ አስተዳደር አጣብቂኝ ውስጥ ገብቷል። የኢትዮጵያ ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎችን ክርክር ማለማመር ጀመረ። በአዲስ አበባ ከተማ ለአራት ወራት የሚቆይ የንግድ ድርጅቶች ቁጠራ ተጀመረ። የታራሚ ቁጥርን ለመቀነስ የፍትህ ሚኒስቴር የአማራጭ ቅጣት ስርዓት ለመተግበር ረቂቅ አዋጅ ማዘጋጀቱን አስታወቀ። በአማራ ክልል ዋግምራ ዞን ሳሃላ ሰየምት ወረዳ ነዋሪዎች በቅርቡ ወረዳውን በማመልከቻ በሰፈራ መልክ ወደ ሌላ ስፍራ እንዲያሰፍራቸው ቢጠይቁም እስካሁን ድረስ ግን መልስ የሚሰጣቸው አካል ማግኘት እንዳልቻሉ ተናገሩ። እነዚህንና ሌሎች አዳዲስ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። ፕሮግራማችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ጀምሩ። የቢላዛ ቀበሌ አስተዳደር አቶ ማለዳ ብሬ ነዋሪዎች እጅጉን ተከፍተዋል። በቅርቡ ወረዳውን በማመልከቻ በሰፈራ መልክ ወደ ሌላ ስፍራ እንዲያሰፍራቸው ቢጠይቁም አሁንም መልስ የሚሰጣቸው አካል ማግኘት አልቻሉም ሲሉ ተናገሩ። በአማራ ክልል ዋግኽምራ ዞን ሳህላ ሰየምት ወረዳ የቢላዛ ቀበሌ ነዋሪዎች መንግሥት ወደ ሌላ ስፍራ እንዲያሰፍራቸው ጠየቁ። የቢላዛ ቀበሌ አስተዳደር አቶ ማለዳ ብሬ እንደተናገሩት ቁጥራቸው ከ3500 በላይ የሚሆኑ ነዋሪዎች በዚህ ውሳኔ ላይ የደረሱት በቀበሌው ምንም አይነት የጤና ተቋም ባለመኖሩ በቀላል ህመም እየሞትን ሕክምና ለማግኘት ብዙ እንግልት እየደረሰብን በመሆኑ ብለዋል። አክለውም ከሳህላ ሰየምት ቢላዛ ቀበሌ የሚወስደው መንገድ በመበላሸቱ የትራንስፖርት አገልግሎት አይሰጥም። በዚህ ምክንያት ወላዶችና የታመሙ ሰዎች ለህክምና ይዘን የምንሄደው በቃሬዛ ተሸክመን ነው። ይህም ለወጣቶች የሰባት ሰዓት የእግር ጉዞ የሚጠይቅ ሲሆን ለጎልማሶች ደግሞ እስከ አስር ሰዓት ይወስዳልን ብለዋል። በዚህም ከፍተኛ እንግልት በተደጋጋሚ በመከሰቱ ወላዶች መንገድ ላይ እንደወለዱ፣ ሽማግሌዎች ደግሞ እንደሞቱ ይናገራሉ። በዚህም የተማረረ የቀበሌው ነዋሪ መንገዱ እንዲሰራለት በተደጋጋሚ ቢያመለክትም በአካባቢው ባለስልጣናት ዘንድ ትኩረት አላገኘም ሲሉ አቶ ማለዳ ተናግረዋል። የቀበሌው ነዋሪ እጅጉን ተከፍቷል። በቅርቡ ወረዳውን በማመልከቻ የሰፈራ መልክ ወደ ሌላ ስፍራ እንዲያሰፍሩ ቢጠይቅም አሁንም መልስ የሚሰጠው አካል ማግኘት አልቻለም ብለዋል። በጉዳዩ ዙሪያ የሳህላ ሰየምት ወረዳ አስተዳደር አቶ ሲሳይ ብሩን ለማነጋገር ቲክፋ ኢትዮጵያ ደውሎ እንደነበረ የገለጸ ቢሆንም ነገር ግን ስልክ ባለማንሳታቸው ምክንያት ምንም ዓይነት መረጃ ማግኘት እንዳልቻለ ክንፋን መረጃ ተመልክቷል። ሰራዊቱ ሻዕቢያን ለመጋት የባህር ኃይል ጦር እያዘጋጀ መሆኑን ይፋ አደረገ። ሻዕቢያን በምድር በባህርም ለሞጋት መዘጋጀቱን ታጣቂ ኃይሉ ይፋ አደረገ። ካለፈው ቅዳሜ አንስቶ ኤርትራ ላይ እርምጃ መውሰድ የጀመረው ቡድኑ ተጨማሪ የጦር ኃይል አባላትን አስመርቆ ወደ ኦፕሬሽን አሰማርቷል። በኢትዮጵያ አፋር ክልል የሚንቀሳቀሰው የሻዕቢያ ተቀናቃኝ የቀይ ባህር አፋር ዲሞክራሲያዊ ድርጅት አዲስ ኃይል አሰልጥኖ ማስመረቁን ይፋ አድርጓል። ሻዕቢያን ለሞጋት የተደራጀ ኃይል መመረቁ የተሰማው ጌታቸው ረዳና አምባሳደር ሬድዋን ቡሬ ግንባር በተገኙበት ወቅት ነው። ከፍተኛ ባለስልጣኖችና ጄኔራሎች በ ወሬ ግንባር ቅኝት ባደረጉበት አጋጣሚ የቀይ ባህር አፋር ድርጅት ወታደራዊ አዛዥ ስለ አዲሱ ጦራቸው ስምሪት መግለጫ አውጥተዋል። ታጣቂ ኃይሉ ለተከታታይ ሦስት ወራት ያሰለጠናቸውን ኃይሎች ለስምሪት ዝግጁ ሆነዋልን ብሏል። ድርጅቱ ባወጣው መግለጫ የኢሳያስ አፈወርቂን አስተዳደር ለመውጋት የሰለጠነው ኃይል እስከ መሃል ሀገር ዘልቆ በመግባት ጥቃት መፈጸም የሚችል እንደሆነም ተናግረዋል። የድርጅቱ ወታደራዊ አቋም የፊት ለፊት ውጊያ፣ የሽምቅ ውጊያና ልዩ ኦፕሬሽን መፈጸም እንዲችል ተደርጎ ሰልጥኗል የተባለ ሲሆን በኢሳያስ አፈወርቂ አገዛዝ ተቀምቷል ያለውን የቀይ ባህር አፋር መሬት ቤት እነጻውጣለሁ ብሏል። ወታደራዊ ብቃቱን አረጋግጦ ተመርቋል የተባለው ድርጅቱ ኃይል ሻዕቢያን በኃይል ለመገርሰስ የሚያስችል ቁመና አለው ተብሏል። ድርጅቱ በጀመረው የትጥቅ ትግል የቀይ ባህር አፋር ሕዝብ መብት ለማስጠበቅና ሙሉ በሙሉ የራስ ዕድል በራስ መወሰን መብት ለማረጋገጥ ቁርጠኛ መሆኑንም ገልጿል። የድርጅቱ የራስ በራስ የመወሰን ትግል አስፈላጊ ከሆነ እስከ መገንጠል ይዘልቃል የተባለ ሲሆን ከኢትዮጵያ አፋር ወንድም ሕዝብ ጋርም እተባበራለሁ ብሏል። የኢትዮጵያ አፋር ሕዝብ መንግሥት የቀይ ባህር አፋር ሕዝብ ከመፈናቀልና ብሔር ተኮር ጥቃት ለመከላከል ድጋፍ አድርጓል ያለ የአፋር ክልል መንግስትና ህዝብ አድርገውልኛል ላለው ድጋፍ በይፋ አመስግኗል። ወደፊትም በትብብር መስራቱን እንደሚቀጥልም ጠቁመዋል። የድርጅቱ ሊቀመንበር ኢብራሂም ሃሩን ቀጣይ ምዕራፍ የድርጅቱን የባህር ኃይል ማቋቋም ነው ብለዋል። ድርጅቱ አሁን ባለው የፖለቲካና ወታደራዊ መስፈርቶች መሰረት የሰለጠነና የታጠቀ የባህር ኃይል ለማቋቋም እየሰራ መሆኑንም አረጋግጠዋል። ሊቀመንበሩ ለመገልበጥ የሚታገሉ ሻዕቢያ ከቀይ ባህር አፋር አልፎ ለጎረቤት ሀገራት ጠንቅ ነው ሲሉም ከሰውታል። ኢብራሂም የኢሳያስ አስተዳደር ለኤርትራ ህዝብ ብቻ ሳይሆን ለጎረቤት መንግስታት ለቀይ ባህርና አፍሪካ ቀንድ ስጋት ሆኗል ሲሉም ወንጅለዋል። የጎረቤት ሀገራትና የዓለም አቀፍ ማህበረሰብ ይህንን ስጋት ተገንዝበው የኢሳያስ አፈወርቂን አስተዳደር ለመገርሰስ የሚታገሉ የኤርትራ ኃይሎችን እንዲደግፉ ጠይቀዋል። ድርጅቱ የኤርትራ ጭቆን አገዛዝ በጋራ ለመታገል የሚያስችል ግንባር ለመፍጠር ለኤርትራ የፖለቲካ ኃይሎች ጥሪም አቅርቧል። የኢትዮጵያ ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎችን ክርክር ማለማመድ ጀመረ። የኢትዮጵያ ብሔራዊ ምርጫ ቦርድ ዘንድሮ ሊደረግ በታቀደው ብሔራዊ ምርጫ የሚወዳደሩ የፖለቲካ ፓርቲዎች በምርጫ ዘመቻ ወቅት የሚያደርጉት ክርክር የሚመራበት ስልትና ስርዓት ማለማመድ ጀመረ። የቦርዱ የፖለቲካ ፓርቲዎች ተወካዮች ማለማመድ የጀመረው የሰባተኛው ብሔራዊ ምርጫ ሂደትን በተመለከተ በተዘጋጀ ረቂቅ የጊዜ ሰሌዳ ላይ ከፓርቲዎች ተወካዮች ጋር ከተወያየ በኋላ መሆኑን አስታውቋል። አንዳንድ ተቃዋሚ ፓርቲዎችና የፖለቲካ ታዛቢዎች በኢትዮጵያ ውስጥ በተለያዩ አካባቢዎች የሚደረጉ ግጭቶች የፖለቲካ ውጥረትና ስርዓት አልበኝነት ሳይረግብ ሰላማዊ እና ፍትሃዊ ነጻ ምርጫ ማድረግ አይቻልም ይላሉ። ብሔራዊ ምርጫ ቦርድ ግን ከዚህ ቀደም ባወጣው መግለጫ ሁኔታዎች በሚፈቅዱበት አካባቢዎች ምርጫ ለማድረግ ዝግጅቱን ቀጥሏል። ባለፈው ማክሰኞ የተጀመረው የፖለቲካ ፓርቲዎች የልምምድ መድረክ የዝግጅቱ አካል ነው። ቦርዱ በማህበራዊ ገጹ እንደዘገበው እስከ ነገ ጥቅምት 14 ቀን 2018 ዓም የሚቀጥለው የክርክር ልምምድ በንግግር የሚያስጀምሩት የቦርዱ ሰብሳቢ ሜላተ ወርቅ ኃይሉ ናቸው። ወይዘሮ ሜላተ ወርቅ ልምምዱ የፖለቲካ ፓርቲዎች በሰባተኛው ሀገራዊ ምርጫ ፖሊሲዎቻቸውና ፕሮግራሞቻቸውን ለሕዝብ የሚያ ያቀርቡበት ስልት እንዲያዳብሩ ቦርዱ በሚያወጣው ፕሮግራም የፖለቲካ ፓርቲዎች ያላቸው ፕሮግራምና ፖሊሲ ለመራጮች ለህዝብ መገናኛ ብዙኃን በይፋ ከማቅረባቸው በፊት ልምምድ የሚያዳብሩበት ጠቃሚ መድረክ ይሆናልም ብለዋል። ሾልኮ የወጣው ደብዳቤ ችግር ፈጥሯል ለጀነራሎችና አመራሮች መሬት መሰጠቱን የሚገልጽ ደብዳቤ ሾልኮ መውጣቱን ተከትሎ የትግራይ ጊዜ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ ጉዳዩን ለማስተባበል ሞክረዋል ለአምስት ጀነራሎች አምስት መቶ ካሬ ሜትር ተሰጣቸው የሚባል ውሸት ነው ሲሉ አቶ አማኑኤል አሰፋ አስተባብለዋል የደብዳቤው ሾልኮ መውጣት ከሰሞኑ ተከስቶ የነበረው ተቃውሞ በአዲስ መልክ ሊያስነሳ ይችላል በሚል ጉዳዩን ለማስተባበል እየተሰራ መሆኑንም ተመላክቷል አንደኛ ሌትናል ጄኔራል ፍስሃ ኪዳኔ ወይም ፍስሃ ማንጁስ ሁለተኛ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲን፣ ሶስተኛ ለብርጋዴል ጀነራል ሃይ ስላሴ ግርማይ ወይም ወዲ እምበርተይ፣ አራተኛ ለብርጋዴል ጀነራል ምግበ ኃይሉና አምስተኛ ለሜጀር ጀነራል ማሻ በየነ ሲሆን ለእያንዳንዳቸው 500 ካሬ ሜትር እንደተወሰነላቸው የሚገልጽ ሲሆን መካከለኛ አመራሮች ለሚባሉት ሌሎች ደግሞ 200 ካሬ ሜትር፣ እንዲሁም አነስተኛ አመራሮች ለሆኑት ደግሞ ከ170 እስከ 140 ካሬ ሜትር የተፈቀደላቸው መሆኑን በደብዳቤው ላይ ሰፍሯል። ጉዳዩ መተፋፈልን ይፈጥራል በሚል ማስተባበያውን አቶ አማኑኤል ነግረውኛል በማለት ያሰራቸው አንድ የመቀሌ ኤፍኤም ጋዜጠኛ ነው። የታራሚ ቁጥር ለመቀነስ የፍትህ ሚኒስቴር በስር ላይ የሚቆዩ ታራሚዎች ቁጥር ከፍተኛ በሆነ መንገድ ለመቀነስ የሚያስችል ያለውን የአማራጭ ቅጣት ስርዓት ለመተግበር ረቂቅ አዋጅ ማዘጋጀቱን አስታወቀ። የአዋጁ ረቂቅ በቅርቡ ለህዝብ ተወካዮች ምክር ቤት እንደሚቀርብም ሚኒስቴሩ ገልጿል። መስሪያ ቤቱ ይህን የገለጸው የሚኒስቴሩን የ2018 የበጀት ዓመት እና የሩብ ዓመት የስራ አፈጻጸም በተገመገመበት መድረክ ላይ ነው። የፊት ለፊት የግምገማ መድረክ ያዘጋጀው በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ነው። ትላንትና ረቡዕ ጥቅምት 12 2018 በተካሄደው በዚህ ግምገማ መድረክ ላይ የቋሚ ኮሚቴ አባላት በርካታ ጥያቄዎችን አቅርበው በሚኒስቴር መስሪያ ቤቱ ከፍተኛ አመራሮች ምላሽ ተሰጥቷቸዋል። በቋሚቴው አባላት ከቀረቡ ጥያቄዎች መካከል ተጠሪነታቸው ለፍትህ ሚኒስቴር የሆኑት የፌዴራል ማረሚያ ቤቶች የተመለከቱት ይገኛሉ። የፍትህ ሚኒስቴር ሚኒስቴር ዴታ አቶ በላይነ ይርጋ የማረሚያ ቤት ጉዳይ የፖሊስ ጣልቃ ገብነት የሚፈልግ እንደሆነ ለፓርላማ አባላቱ አስረድተዋል። አሁን በሀገር አቀፍ ደረጃ በርካታ ታራሚ ነው ያለው። ይህን ሁሉ ታራሚ ዘንድ ይህን ሁሉ እንቀልባለን፣ ህክምና እንዲህ እያለን መቀጠል የሚቻልበት ሁኔታ አለ ብለን አናስብም ሲሉ የፖሊስና የህግ ማዕቀፍ ማዘ ጋጀት ጉዳይ ለነገ የሚባል እንዳልሆነ አብራርተዋል። በዚህ ረገድ ሚኒስቴር መስሪያ ቤታቸው በርካታ ስራዎችን ለማከናወን ጥረት እያደረገ መሆኑንም ገልጸዋል። ሚኒስቴር ዴታው ለዚህ በማሳያነት መጀመሪያ የጠቀሱት በጉዳዩ ላይ እየተከናወነ ያለ ሀገር አቀፍ ጥናት ነው። ጥናቱ በአሁኑ ወቅት ከተለያየ ተቋማት በተውጣጣ ኮሚቴ እየተሠራ መሆኑንም አመላክተዋል። በአዲስ አበባ ለአራት ወር የሚቆይ የንግድ ድርጅቶች ቁጥራ ተጀመረ። ከፖሊሲና ከሕግ ጋር የተጣጣመ የቁጠባ የኢንቨስትመንት የውጭ ንግድ ከተማ አቀፍ የማይክሮ ኢኮኖሚ ግቦችን ለማዘጋጀት የሚያግዝ ለሚቀጥሉት አራት ወራት የሚቆይ የኢኮኖሚ ድርጅቶች ቁጥራ መጀመሩን የአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ የኢትዮጵያ ስታትስቲክስ አገልግሎት የአዲስ አበባ ቅርንጫፍ ጽፈት ቤት አስታወቀ። የአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ የኢትዮጵያ ስታትስቲክስ አገልግሎት ከነዋሪዎች ከባለድርሻ አካላትና ከግል ድርጅቶች ጋር በመተባበር በከተማ መካሄድ የጀመረውን የኢኮኖሚ ድርጅቶች ቁጥራ አስመልክቶ ሰኞ ጥቅምታ 2010 ቀን 2018 ዓ.ም ጋዜጣዊ ጋዜጣ የመግለጫ ሰጥቷል። የኢትዮጵያ ስታቲስቲክስ አገልግሎት በ2018 ዓ.ም በአገር አቀፍ ደረጃ የኢኮኖሚ ቆጠራ ለማድረግ እቅድ መያዙን የገለጸው ቢሮ ድርጅቱ በዲጂታል ኢኮኖሚ ያላቸውን ተሳትፎ ለማወቅ የኢኮኖሚ ምዝገባ ስርዓት ለማቋቋም የኢኮኖሚ አካውንት ለመፍጠር መደበኛና ኢመደበኛ ኢኮኖሚ ያለበትን ደረጃ ለመረዳትና የኢኮኖሚ ውሳኔ ለመስጠት የሚያግዝ እንዲሁም የፖሊሲ ከህግ ጋር የተጣጣመ የቁጠባ ኢንቨስትመንት፣ የውጭ ገቢ ንግድ፣ ከተማ አቀፍ ማይክሮ ኢኮኖሚ ግቦችን ለማዘጋጀት እንደሚረዳም ገልጿል። የአዲስ አበባ ከተማ ፕላንና ልማት ቢሮ ኃላፊ አቶ አደም ኑሩ በአዲስ አበባ ከተማ የሚካሄደው የኢኮኖሚ ቆጠራ ጥቅምት 1 ቀን 2018 መጀመሩን በሁለት ምዕራፍ ተካሂዶ የካቲት 30 ቀን 2018 ዓ.ም ም እንደሚጠናቀቅም ገልጸዋል። ከትንሽ ጀምሮ እስከ ትልቅ የኢኮኖሚ እንቅስቃሴ ማለትም ምግብና ሰፈር ውስጥ የሻይ ቡና አገልግሎት ከሚሰጡ እስከ ባለ አምስት ኮከብ ሆቴሎች እንዲሁም በሊስትሮ ወይም በጫማ ማስዋብ ስራ የተሰማሩ ዜጎችም የቆጠራው አካል ይሆናሉ ብለዋል። ቆጠራው ቤት ለቤት እየተደረገ እንደሚገኝ የጠቀሱት አቶ አደም በአዲስ አበባ ከተማ የሚገኙ የኢኮኖሚ ድርጅቶችና ብዛትና አወቃቀራቸውን ማለትም ጥቃቅንና አነስተኛ፣ መካከለኛና ከፍተኛ ኢንተርፕራይዞች የትኞቹ ናቸው የሚለውን ማወቅ፣ የድርጅቱ ባለቤቶች ኢትዮጵያውያን ወይም የውጭ ዜጎች መሆናቸውን መለየት፣ ድርጅቶቹ መደበኛ ወይም የመደበኛ ኢኮኖሚ ውስጥ የሚንቀሳቀሱ መለየት፣ ምን ያህል ሰራተኛ እንዳላቸው ማወቅ፣ የድርጅቶቹ የምርት ሰንሰለት ለሀገር ውስጥ ብቻ ነው ወይስ ወደ ውጭ ይልካሉ የሚለውን መለየት፣ የሚጠቀሙትን ጥሬ ዕቃና የቋሚ ሀብት ወይም የካፒታል መጠናቸውን ማወቅ፣ እንዲሁም በዘርፉ የሚያጋጥሙ ችግሮችን መለየት ከቆጠራ የሚጠበቁ ውጤቶች መሆናቸውንም አስረድተዋል። በከተማ የኢኮኖሚ ድርጅቶች ለሀገር ውስጥ ጥቅም ምርት ወይም ጂዲፒ ምን ያህል በርክቷላቸው የሚለውን ማወቅ የአዲስ አበባ ከተማ አስተዳደር ለጥቅል የከተማ ምርት እድገት ወይም ጂሲፒ ያለው ድርሻ መለየት ከንግድ ተቋማት ባሻገር በአገልግሎት ዘርፍ የተሰማሩ ተቋማት መለየት በአጠቃላይ የከተማዊ ኢኮኖሚ መዋቅር ምን እንደሚመስል መረዳት የቆጠራ ዓላማ መሆኑን ለጥናትና ምርምር ለፖሊሲ ግብዓት የሚሆኑ የተሟላ መረጃን ለማግኘት እንደሚረዳም ገልጸዋል። የሀገርና የአዲስ አበባን ኢኮኖሚ ከዓለም ጋር ለማወዳደር ለማነጻጸር እና ደረጃውን ለማወቅ ዓለም አቀፍ ኢንቨስትመንቶችን ለመሳብ የግል ዘርፉ በምን ኢኮኖሚ ዘርፍ ቢገባ ውጤታማ መሆን ይችላል የሚለውን መረጃ ለመስጠት ለሀገር እድገት ቀጣይ ለማድረግ እንደሚያገለግልም ተናግረዋል። ቆጠራውን ለማከናወን የስድስት ተቋማት ኃላፊዎች የተካተቱበት ግብረ ኃይል መቋቋሙን የከተማ ፕላን ልማት ቢሮ ኮሚቴ ሰብሳቢ መሆኑን የገለጸው ኃላፊው 5606 የቆጠራ ጣቢያዎች መዘጋጀታቸውን ቆጠራውን እንዲፈጽሙ ደግሞ 5653 ሰራተኞች በሁሉም ክፍለ ከተሞች መመደባቸውን አስረድተዋል። ሁሉም የኢኮኖሚ ድርጅቶች ቤት ለቤት በር ለበር የሚደረግ ቆጠራ ትክክለኛ መረጃ እንዲሰጡ ጥሪ ያቀረቡት ኃላፊው ትክክለኛ መረጃ ካልሰጡ ግን መንግስት በዘርፉ ሊያደርግ የሚችለውን ድጋፍ ማግኘት እንደማይችሉና ለፖሊሲ ግብዓት የሚሆን መረጃዎች እንደማያገኙ ሊታወቅ እንደሚገባም ገልጸዋል። ይህንን ቆጠራ በማንኛውም መንገድ ሊያደናቅፍ የሚችል እንቅስቃሴ ማድረግ፣ ቆጠራውን የሚያደርጉ ሰራተኞችን ማወክና መረበሽ ፈጽሞ የተከለከለ መሆኑን ታውቆ ማንኛውም አካል በዚህ አይነት ድርጊት ላይ ሊቆጠብ እንደሚገባም አሳስበዋል። ቆጠራውን የሚያደርጉ ሰራተኞች የኢትዮጵያ ስታቲስቲክስ አገልግሎት አርማ ያለው መታወቂያ የያዙ መሆናቸው፣ መረጃ የሚሰበስቡት በዲጂታል እንጂ በወረቀት አለመሆኑን ጠቅሰው ተመሳሳይ የማታለል ስራ የሚሰሩ ሌሎች አካላት ማህበረሰቡ እንዲጠነቅቅም ማሳሰቢያ ሰጥተዋል። በኢትዮጵያ የስታቲስቲክስ አገልግሎት ሊሉት የአዲስ አበባ ከተማ ቅርንጫፍ ጽህፈት ቤት ኃላፊ አቶ ተሰማ ወርጌሳ በበኩላቸው ቤት ለቤት የሚደረገው ምዕራፍ አንድ ቆጠራ ከጥቅምት አንድ ቀን 2018 ዓ ም መጀመሩንና ለሚቀጥሉት 45 ቀናት እንደሚካሄድ የምዕራፍ ሁለት ማለትም ዋና ዋና የሚባሉ የኢኮኖሚ ዘርፎች ከተለዩ በኋላ ባሉት መረጃዎች በጥልቀት የሚሰበሰብበት ወቅት ደግሞ ከታህሳስ 15 እስከ የካቲት 30 ቀን 2018 ዓ.ም ም ድረስ እንደሚካሄድ ገልጸዋል። በኢመደበኛ ዘርፍ ተሰማርተው የሚገኙ ዜጎች ቆጠራው አካል እንዴት ማድረግ ይቻላል ተብሎ በጋዜጠኞች ለቀረበላቸው ጥያቄ አቶ ተሰማ ሲመልሱ ማንም ሰው ከቤቱ ውጭ እንደማይኖር ነዋሪዎቹ በቤታቸው ከቤታቸው ውጪ ምን አይነት ስራ ዘርፍ ላይ እንደተሰማሩና ምን አይነት አገልግሎት እየሰጡ እንዳለ በመጠየቅ የሚገኝ መረጃ መነሻ በማድረግ ቆጠራው ይከናወናል ብለዋል። በቤታቸው ውስጥም ከቤታቸው ውጪም ሱቅ ያላቸው የሌላቸው አየር ባየር የሚሰሩ ዜጎች ሊገኙ የሚችሉት ቤታቸው በመሆኑ ቆጠራው ቤት ለቤት ለመደረግ አንደኛ ምክንያት መሆኑንም አስረድተዋል። በቆጠራው ውጤት የሚገኙ መረጃዎች የንግድና ፋይናንስ፣ የትምህርት፣ የጥናትና ምርምር፣ የፈጠራና ቴክኖሎጂ፣ የቱሪዝምና ሌሎች አገር አቀፍና ዓለም አቀፍ ድርጅቶች ተጠቃሚ ይሆናሉ ተብሎ እንደሚታሰብ በጋዜ ጋዜጣዊ መግለጫ ወቅት ተገልጿል። የኢትዮጵያ ስታቲስቲክስ አገልግሎት በኢትዮጵያ ኢኮኖሚ መዋቅር ስርዓት መልሶ ለማደራጀት በመካከለኛው ዘመን ወይም ከ2016 እስከ 2018 ዓ.ም ተምረት የኢትዮጵያ ስታቲስቲክስ አገልግሎት በኢትዮጵያ ኢኮኖሚ መዋቅር ስርዓትን መልሶ ለማደራጀት በመካከለኛው ዘመን ከ2016 እስከ 2018 ዓ.ም ተምረት የስታቲስቲክስ ልማት ስትራቴጂክ ትግበራ ለማከናወን እቅድ መያዙን መግለጹ አይዘነጋም።